በኔ ስም ሰብስክራይብ አድርጉት። አዎ በኔ ስም ሰብስክራይብ አድርጉት። ደግሞ አምስት መቶ አረሳለሁ። አዎ ምሳ ምሳ። በሱሜ ስም ነው ሰብስክራይብ ያደረኩት ምናምን ብላችሁ ኮመንት ላይ አድርጉ። እሱ ላይ በሙባም ካላችሁ በሙባ ስም ነው ሰብስክራይብ ያደረኩት ብላችሁ። በጣም ከፍተኛ ኮመንት ያለው በሷ ስም ከሆነ እኔም ሳጋብዛታለሁ። ሌላ

በአዲስ ቤት በአዲስ አመት በአዲስ አዲስ አመት አልፏል። አዲስ አመት አልፏል እና እኔና ሶኒ ያው ዛሬ በፉዲ ካሜራ ማን እጅሽ፣ ምንድን ነው? ወደ እዛ ልታደርጊ ነው? እኔ በግድ ፋሚሊ አያቻው እኔ ነኝ በግድ የሚይዘ እና ዛሬ የመጣ ነው። በአዲስ ቤት ነው። ፉዲ ፉዲ ይባላል። ያው ካሜራማን ነች። ለስንት አመት ካሜራማን ነች ነበር እንዲሁም በቅርብ ማለት ያው አላይደለም ያውቃል ብዙ ነገር እሷ ጋርም በደንብ ከካሜራ ጀርባ በደንብ ይግባባሉ። እና ዛሬ ለምን በጣም መስራት ይፈልጋል። ይምር ዩቲዩብ ቻናል በጣም እንዲከፈትለት ይፈልጋል ምናምን በቃ ቆይ፣ ዛሬ ነገ ምናምን ምናምን እያል ነው አንድ ቀን ሳያስበው ሰርፕራይዝ ምናምን እናደርገዋለን ብለ ነበር። ስለዚህ ዛሬ ፉዲን ሰርፕራይዝ እናደርጋለን። ዛሬ ቀን ነው እና ዛሬ ሰብስክራይብ እንድታደርጉ ነው የመጣ ነው። ሁላችሁም በቃ የኛ ቤተሰቦች የሆናችሁ ሁላችሁም፣ በኔና በሱሚ ስም ሰብስክራይብ፣ ፕሊዝ ሰብስክራይብ አድርጉ! ሰብስክራይብ አድርጉ! ሰብስክራይብ አድርጉ! ሰብስክራይብ አድርጉት! እና ደግሞ ላይክ አድርጉ። እሺ፣ እሺ፣ እሺ፣ በቃ እሺ። ሰብስክራይብ፣ ላይክ፣ ላይክ አድርጉ። ላይክ፣ ሰብስክራይብ አድርጉት። እ እስኪ ሰላም ዲ የምር ማለት ካሜራ ፊት እንድቆም ምናም እንደዚህ እንዳልፈራ ምናም የሚያደርገኝ እሱ ነው፣ ፉዲ እና ብዙ ጊዜ ምናም ነገር ያወራል ምናም ነገር እና ዛሬ ለምን ሰርፕራይዝ አናደርገው ምናም ተባብለን እሱ አሁን አያውቅም። ሲም አንነካሽ ምልከት ነገር እና እየመጣ ነው፣ እና ፉዲና ብለን ሰርፕራይዝ እናደርገዋለን። ሰብስክራይብ አድርጉ። አዎ ሰብስክራይብ አድርጉት። ስንት ነው መግባት ያለበት የቪዲዮ? ቢያንስ አንድ ሺህ መግባት አለበት። አዎ የግድ ነው። አንድ ሺህ ሰብስክራይብ መግባት አለበት በሙባ ስም በሱሜ ስም እያሉ ያው ሰብስክራይብ ያደረጉ ኮሜንት ላይ ከፍተኛ። በማን ይሆን በአንቺ ስም ወይስ በእኔ ስም? ሰብስክራይብ ያደረጉ በስሜ ወይስ አንቺ? የዲንስ ሻ እና ቤተሰብ ኦሬዲ ዛሬ ፉዲ ለራሳችን ጉዳይ ነው። ሴት ካሜራማን ነው ዛሬ፣ ያው እሷ ነው ጓደኛ የያዝነው እና ያው እሱ የለም ዛሬ። ቪዲዮ ልንሰራ ነው አንተኛ ቪዲዮ ላይ መግባት ስላለብህ እና ቶሎ ምናምን ብለናል። እኔ እና ሱሚ ከፊት ያው ተገኝተናል። ስለዚህ ኦልሬዲ እየመጣ ነው ደርሷል ደርሻል ብሎናል ኦልሬዲ ወደ ፓርክ። ስለዚህ ሲመጣ ምናም በቃ ቪዲዮ እኛ ጋር ሊሰራ እንደሆነ ምናምን አለ አይደለም፣ ለራሳችን ጉዳይ ነው የጠራ ነው። ሲመጣ ያው በእሱ ቻናል ፖስት እንደሚሆነ ምናም ሰርፕራይዝ አደርጋለሁ እና ሁላችሁም ሰብስክራይብ ማረጋችሁ እንዳትረሱ ምናምን በንቺ ስም በጣም ኮመንት ላይ ከበዛ እኔ እዚያ ገብዛለ። በእኔ ከበዛ እንጂ ፕሮሚስ ዘምዳቸዋል አይደለም እና ለማንኛውም ፈዋድ መጥቷል። ያው ሁላችሁም ሰብስክራይብ አድርጉት። ፈዋድን ሲመጣ ምናምን በቃ ቶሎ በል፣ ምን ሆነ፣ ቆይ አንተ እናስጨንቀዋለን ምናምን። እሱም ቪዲዮ ምናምን ይላል። እስኪ በሱ ብቻ ምን አይነት ፊሊንግ ይኖረው ይሆን?

ሱም ይዛብዩልኝ አልተቻለችም። አሁንማ እና ለማንኛውም በቤተሰብ ፕላስ እና ስለዚህ አዲሱ ክራሽ ምናምን ለእናንተ እ እርግጠኛ ብዙ ክራሽ ምናምን የሚኖረ ቲክታክ ላይ ደግሞ ቲክታክ ላይ ኳ አለ አካውንት አለ ወደ 300 ሺ ፎሎወር ሊገባ ነው። ፉዲ ሮሊክስ አስክስያን ምን ነበር? እና ሁላችሁም እዛም ከፈለጋችሁት ማለት አለላችሁ ኢንቦክስ ላይ ለማለት ነው። እና ሁላችሁም ምናልባት ልጁን ስታዩት ልታውቁት ትችላላችሁ። ዝግጁ ናችሁ? ዝግጁ ናችሁ አይደላችሁ? ኦልሬዲ ደርሷል። ያው እየመጣ ነው እና ያው ሁሉ ነገር ኢንሻአላ እየመጣሁ ነው ብሎኛል፣ ምናምን ያው እየመጣ ነው። ይሄው እንደውም ደርሶ ና ና ና ቀርጬው እስኪ ወደም ካሜራ ማን እባክሽ እንደው ዝም እንዳታረጊው ደግሞ ጭራሽ ቀስ ብሎ ቢመጣስ። አ ምን ምን ቆይስ፣ ዲኖት አሰላሙ አለይኩም ወራህመቱላሂ

ፈዋድ እባላለሁኝ ወይም ደሞ ፉዲ ነው ስሙ፣ ባጭሩ ፉዲ። ያው ዛሬ የመጣሁት እነሱን እፈልጋሉሁ ብሎኝ ነው ምናምን ነገር እና ስመጣ ካሜራ ማናቸው ነበር ከዚህ በፊት። ዛሬ ግን ኦሮሮ እያወራ ነው ዛሬ ወደ ቪዲዮ አረ ሮሩኛ ልታስጠቁረን ልታስጠቁረና፣ እኔ ምን የሆነ አለ። ቆይ በጣም እኛ ያው ይቅርታ ማር እሺ አሁን እንንገርህና የሆነ እኔና ሱሚ ያሰብነው አለ። እሱ ላይ እንድትገባልን ነው። እና ምናገዛችሁ ለምንድን ነው የምታይው እንደዚህ? ለምንድን ነው እንደዚህ? እና እሺ ዛሬ ማለት ነው። ወደ ወደ ዋና ጉዳን ንግባ። በቃ እኔ ነኝ ጀመረኝ። እርሱም ይበቃ ቶሎ እና ፋሚሊ ፕላስ በቃ ያለውን ነገር ልንገራቸው። እሺ ያው አንተም ስላለህበት ሰላም ልን ምንድነው? እንዴ ልነግርህ እኮ ነው ካሜራ ላይ ገብቶ ምናምን ስለሚያውቅ ለዛኮ ነው እንደዚህ ሊያቀሳስረን። ትክክለኛው ነገር ነው የሚናገር ንንጀን ስለምን እንደምትደበቂ ሁላችሁም ያው በድጋሚ ሰላም እንበላችሁ። ሰላም አለይኩም ወራህመቱላሂ በረካቱ። እንዴ እንደናችሁ የፉዲ ቤተሰቦች? በእያላችሁ ማለት ማለት ቤተሰቦች ቤት ናቸው እና እናሽ ዛሬ ትልቅ ሰርፕራይዝ አለ። እስካሁን ማለቴ አንተ እስከምትመጣ ድረስ ያው እኛ ጋር ብዙ ነገር ማለቴ አላይደለ ደከመኝ ምናምን ሳትል ሳት ሰለች ምናምን ያው ስካውንት ታይም ድረስ ቀር ጻኸኛል ሱሚ ጋም ኦልሬዲ ከካሜራ ጀርባ በጣም ያው የታወቀ ነገር ነው ማለት እኛ ጋር ቪዲዮ ስለማትገባ ምናምን ነው። እና ስለዚህ ያው መስራትም ይቲ መስራትም እንደምትፈልግ ፍላጎትም እንዳልህ ዛሬ ነገ እያልኩ ምናምን እንደሆነ ታወቃለ። ስለዚህ እኔ እኔና ሱሚ የመግቢያው ምናምን ሰርተን ላል ይሄ ቪዲዮ ፖስትም የሚሆነው በፉዲ ቤት ነው ይላል ናገባለና

እሱ ኦልሬዲ ዩቲበር ሆነ። ከዚህ በኋላ ሌላ ካሜራ ማን እንይዘው ማለት ነው እና ስለዚህ ፉዲ ከዚህ በኋላ ዩቲቨር ፉዲ ካሜራማን ሳይሆን ዩቲበር ፉዲ ፉዲ ነው ማለት ነው። እና ምን ተሰማ እስኪ የምር። መርሀባ ያው፣ በድጋሚ ሰላም አለይኩም። የሙባ ነበር ያልኩት ቅድም። አሁን የፉዲ ቤተሰቦች እንዴት ናችሁ? እኔ ወላሂ ቃላት ያጥረኛል፣ ምን ብዬ እንደምነግራችሁ እንደዚህ ያልጠበቅኩም ነበር ያው እንደለመዱት ያው ቪዲዮ ቅረጸን ብለው ነበር ያሰብኩት ግን ስመጣ ሌላ ነገር ሌላ ካሜራማን ይዘው ሴት ካሜራማን ጭራሽ ሴት ካሜራማን ምናምን ነገር ይዘው ጠበቁኝ ከዛ እንደዚህ አይነት እኔ ያልጠበቅኩም አሁንም አላመንኩም ፍራንክ ነው ፍራንክ ነው እንዳይሉ ያው ዩቲዩበር ታቃዎች አላችሁ ፍራንክ ይወዳሉ እና ብቻ አልহামዱሊላህ ሁላችሁም ሰብስክራይብ እንድታደርጉኝ ይፈልጋለሁ በዚህ አጋጣሚ እና ያው ላይክ ሼር እያረጋችሁ አዲስ ነኝ፣ ጀማሪ ነኝ። ተባበሩኝ፣ አበረታቱን የሙባና የሱሚ ቤት ቤተሰቦች፣ ሰብስክራይብ እስኪ ሁላችሁም ሰብስክራይብ አድርጉኝ እና እስኪ ቢያንስ አንድ አንድ አስገቡኝ። ከዛ በኋላ አብረን እንቀጥላለን። አመሰግናለሁ። በዛሬው ቀን ማይክም አይሰጠን ከዚህ በኋላ ልጩ አረ፣ ተረጋይ ተረጋይ። ሰብስክራይብ ሰብስክራይብ ሰብስክራይብ አድርጉት፣ በኔ ስም ሰብስክራይብ አድርጉት። አዎ፣ በኔ ስም ሰብስክራይብ አድርጉት። ደግሞ አምስት መቶ ነው። አረሳለም። አዎ፣ ይኸው ምሳ ምሳ አለበት። በሱሚ ስም ነው ሰብስክራይብ ያደረኩት፣ ምናምን ብላችሁ ኮመንት ላይ አድርጉ እሱ ላይ። በሙባም ካላችሁ በሙባ ስም ነው ሰብስክራይብ ያደረኩት ብላችሁ። በጣም ከፍተኛ ኮመንት ያለው በሷ ስም ከሆነ እኔ ምሳ ጋብዛታለሁ። እና ቤተሰብ ፕላስ ያው ዛሬ ፉዲን በዚህ መልኩ ሰርፕራይዝ አድርገነዋል ማለት ነው። ወንድማችንም ፉዲ ሁላችሁም ሰብስክራይብ ላይክ በማድረግ ከጉኑ ያው ሸበላ ወሎዬ ነው እና ለማንኛውም አዳዲስ ክራሽ ምናምን ያለባችሁ ደግሞ የቲክቶክ ስሙን ያው ቀደም ነግረናችኋል። እዛ እየገባችሁን ቡክስ አድርጉለት ምናምን እና ሁላችሁንም እንወዳችኋለን ምናምን። በቀጣይ ቪዲዮ ጻደጽ ሄደ ቪዲዮዎች ይመጣላችኋል። ለዛሬ እዚህ ጋር ፉዲን በሚገርም ሁኔታ ሰርፕራይዝ አድርገውናል። እንወዳችኋለን። በቀጣይ ሳምንት እስከምእንገናኝ ድረስ ባይ ባይ፣ ይመቻችሁ።